ና ያ መጨረሻ ግን ምን ይሁን ቤተሰቦች እንደ ወን አንደኛውን ሄሉዬ እድል ሰጥተው ለያብ ወደ ድሮ ፍቅራቸው ተመልሰው ያንን ፊልም የሚመስለውን ፍቅራቸውን መልሰው ቢያሳዩን የእውነት ደስ ይለኛል። በዚህ አጋጣሚ ግን ማለት ነው አንዳንድ እህቶቼ እኔ ያብንና የሄሉን ክፍተት እያሰፋው የሚመስላችሁ እህቶች ያላችሁና፣ በዚህ አጋጣሚ ቤተሰቦች እውነትን እውነት ማለት አለብን። ያብን ስለምትወዱት፣ ሄሉና ያብ አንድ ላይ እንዲሆኑ ስለፈለጋችሁ ብቻ ሄሉን እንደዚህ እያደረጋት ፍቅር ነው ብለን በጨለማው ለመፍረድ የእውነት ይከብዳል። ቤተሰቦች ለመሰላችሁ፣ አንደኛ ያ እውነት ለመናገር ሄሉ ውስጥ ነው ያለው፣ አሁን ላይ ሄሉ ውስጥ ነው ያለው። ይሄን ስል ግን ሄሉም እኮ እየሄደችበት ያለችው መንገድ ትክክልም አይደል። ለራሷም እኮ ልክ አይደለም ያለችበት ሁኔታ። ደስተኛ ለመምሰል ያብን የረሳች እያስመሰለች ነው የምታወራው። ግን ያብን ልትረሳው ትችልም፣ ቤተሰቦቼ። በጣም ስለምታፈቅረው በጣም ስለምትወደው እናውቃለን። እሷ እንደምታወራው ቀለል ላደርጋ፣ ያብን እረስቼዋለሁ ስትል እውነት እንዳይመስላችሁ። እኔ እውነት አይመስለኝም። እውነት እምትስቀውም ሳቅ የውሸት ነው። በዚህ አጋጣሚ ደግሞ እኔን ደግሞ አንዳንድ ልጆች ታይመተክ ክፍተት በብዛት አትፍጠሩ እያላችሁ የምትሉ ልጆች አላችሁ። እኔ አንድ ነገር ንገራችሁ፣ እውነት ለመናገር ያብ የሚወዳት የሚያፈቅራት ከሆነ ሊያከብራት ይገባል። ነው እኔ ጥያቄ ለወንድ ልጅ ብቻ ነው እንዴ ክብር የሚገባው? አሁን ሄሉ እጇን ያብ ላይ ብታነሳ፣ የሆነ ነገር ብታረገው፣ የሆነ የማይገባ ቃል ብትናገረው፣ ወንድ ልጅ እኮ ክብር ይፈልጋል እንላለን አይደል? ወንድ ልጅን አክብሪ፣ ምንም ቢሆን ክብር ይፈልጋል እንላለን። ሴት ልጅስ ክብር አትፈልግም? ቤተሰቦቼ፣ ፍቅር ማለት እኮ መከባበር ነው። አሁን በዚች በትንሽ በፍቅረኛሞች መሀል ክብር ከሌለ እያደገ ይሄ ፍቅር እያደገ ሄዶ ወደ ትዳር ሲያመራ ከባድ ነው። አይታችሁታል ያብን? አሁን ከዛ ምንም ቢሆን ከወንድ ልጅ ጋር ነው ያለችው አደለ? አናዶ ተበሳጭቶ ልትሉኝ ትችላላችሁ፣ እረዳችኋለሁ። ግን ከሱ ከልጁ ጋር እንኳን አብራ ባትሆን ራሱ ሄሉ ያብ ሄሉ እንዴት እንደሚያደርጋት ታላችሁ አደል? ቤተሰቦቼ እናንተ ብትሆኑስ? ፍቅር እኮ ማለት መከባበር ነው። ይሄ ፍቅር እኮ ነገ እግዚአብሔር ብሎ ቢያሰምርላቸው ትልቅ ደረጃ እየደረሱ ለትዳር የሚበቁ ናቸው አይደል? ዛሬ ሄሉ ያብን ካላከበረች ያብ ደግሞ ሄሉን ከዚህ በትንሹ ካላከበራት ይከብዳል። ቤተሰቦች፣ እውነት ነው እኔ እንደዛ ነው ምለው እኮ። ቤተሰቦቼ ይሄ እውነት ነው እውነት ነው። እኔ ፍቅረኛ ኖሮኝ ይሆን ማሆን ባክሽ፣ እንደዚህ አታርጊ፣ ዝም ብለሽ ወሬ አታብዥ የሚለኝ ከሆነ ራሱ ወደፊት ያሳስበኛል። እንኳን ገፍትሮኝ ቃሉ ራሱ እንደው ክብር የሌለው ንግግር ካለ ራሱ የወደፊት ሕይወት ያሳስበኛል ከእሱ ጋር ካሁኑ በዚህ በትንሹ ኔን ካላከበረኝ እሱን ካላከበርኩት በትንሹ በዚች በፍቅረኝነት ግንኙነት ውስጥ የወደፊት ትልቅ ደረጃ ሲደርስ ያሳስበኛል። መከባበር ካሁኑ ካላየሁበት እሱም እኔ ጋ እሱን የማከብርበትን ካላየ እኔም እሱ ጋር እኔን የሚያከብርበት መንገድ ከሌለና ካላዩ ያስፈራኛል። ለምን መከባበር የሌለበት መተማመን የሌለበት ፍቅርም ትዳርም ከባድ ነው፣ አደጋም ነው። ለዛ ነው ወንድ ልጅ ክብር እንደሚፈልገው ነው፣ እኛም ሴቶች ክብር እንፈልጋለን። ሲያናግሩን አደን እንዴ፣ ክብር የሚባል ነገር አለ። ለሴት ልጅም እኮ ክብር ይገባታል። ወንድ ልጅ ብቻ ነው እንዴ? እኛ ወንድ ብቻ ሲነካ ነው ክብር ይገባዋል፣ ባል ክብር ይገባዋል፣ ፍቅረኛ፣ ወንድ ልጅ ክብር ይፈልጋል። ምን ሴትም ሴትም ይገባታል። እኔ ይህንን ስህተት ነው መናገረው እንጂ ሄሉና ያብ አንድ ላይ እንዳይሆኗል አደለም። ያ ከፍተት ግን ያብ እንዲያስተካክል ነው። ለሄሉ ክብር ሊሰጣት ይገባን ነው። ይህም የሚያመነጭቃትን አሁን ትናንትና ይታችኋል። ወይኑን ፊቷ ላይ ነው የደፋው። ፊቷ ላይ ምንም ብታበሳጨው አይደረግም። የእውነት አይደረግም። ነውር ነው። ፊቷ ላይ ከወንድ ጋር ሆነ ማለት ነው። ምንም ብታበሳጨው ፊቷ ላይ ነው። እሷ ግን እሱ ላይ አድርጋ ቢሆን እኛ ምን እንል ነበር? ስለዛ ከመጀመሪያውኑ ያብ የሚወዳት የሚያፈቅራት ከሆነ የእኔ ጥያቄ ያክብራት ነው። በቃ የሚወዳት ከሆነ አክብራት። የሚወዳችሁ ሰው እኮ ያከብራችኋል። አደን እንዴ ያን የኔ ጥያቄ ኮሜንቶች ማለት ነው እንጂ የሄሉንና የአብን ግንኙነት ለማስፋት ነገ፣ ዞሮ እኮ መታረቃቸው አይቀርም። አሁን ሄሉ ያለችበት ሁኔታ የውሸት ነው። የአብን ትወደዋለች በጣም ነው የምታፈቅረው። ስንት የተናግራልሽ ደጋግማ ነገ በጣም ወረደ ብሽሽቆ አልቆ አብረው ፍቅራቸውን ፊልም የሚመስል ፍቅራቸውን ይመጡ እንደሚችሉ እርግጠኛ አስረግጬ ነግራቸዋል። ደግሞ የሚያደርግላቸውን ደስ ይለኛል። የእውነት ነው ደስ ይለኛል። ሄሉ አሁን ያለችበት እውነት የውሸት ስለሆነ ያለችው ህይወት አሁን ከዚህ ከሩቤል ጋር እንደ ጓደኛ ምናምን የሚያደርጋቸው ሁኔታ የውሸት ነው የውሸት ነው። ሄሉ ምስቀው ራሱ የእውነቴን ነው የምላችሁ። እኔ የሄሉን ደስታ በጣም ነው የምፈልገው በጣም ድጋሜ እንዳትሰበርም እንደዚህ ትፈልጋሉ። ግን ደግሞ አንዳንዴ እያየን ያብን ስለምንወደው ብቻ ስህተቶችን መሸፈን የለብንም። ቤተሰቦች እናንተን በኮሜንት እኮ ያ ባሁን እያደረክ ያለው ነገር ልክ አይደለም። ሴት ልጅ ክብር ትፈልጋለች። የምትወዳት የምታፈቅራት ከሆነ አክብራት። ነገትን ደረጃ እንኳን በትዳር ላይ ብትበቁ እንኳን ከአሁን ክብር ይጀምራል። ይሄ ልጅ በኮሜንታችሁም ሊስተካከል ይችላል። የእውነት አንዳንዴ ልክ ያልሆነን ነገር ልክ ነው እያለን ነው ሰውን የምናበላሽ። የእውነት እንምላችሁና አንዳንድ ህቶቼ ደግሞ ያው። ሉልና ሮቤል ጓደኛሞች ናቸው፣ ይተዋወቃሉ። ልጁ ሞዴል ነው እያላችሁ ነው እና እና በዚህ ልክ ሉል እያስመሰለው አላቀውም። እንደው ኬት የመጣ እንደሆነም እንደማያውቁት ነበረ እና እና እኛ ላይ እንዴት ነው ብዬ ምን እየጠየኩኝ ነው፣ ለመናገር ድራማ እየሰሩብን ነው እንዴ! እንደዚ የምትኑ ልጆች ስላላችሁ ማለት ነው። ብቻ ወጣ ወረደም ሄሉና ያ ፈጣሪ ከፈቀደ አንድ አድርጋቸው። ግን እኔ አሁንም ቢሆን ቤተሰቦች ይቅርታ አድርጉንኝ ና ያብ ልብ ውስጥ ገብቷል፣ የእውነት ልብ ውስጥ ገብቷል። መልሶ ሄሉ እየ እንኳን እድል ብሰጠው እንዳይጎዳት በጣም ነው የምፈራው። የእውነቴን ነው።